አስክሪኑን ያለበት እናሳያቸዋለን። ፈላጊዎች አለ ካልሆነ ግን እና ሌላ ሂዶ ኢና ኢለይ ራጂኡን ወጣቶች አለቁ። በጣም ነው የሚያሳዝኑ። ወላሂ ምን ማለት እንዳለብኝ አላቅም። ሱብሃንአላህ ትላንትና ብሬክስ ሀበሻዊ ማታ ሲያለቅስ አይቼ ምንድን ነው ብዬ ደንግጦኝ ሳዳመጥ ደግሞ የባሰ ነው ያዘንኩት ማለት ነው። በጣም በጣም ነው የሚያሳዝነው። እንግዲህ ወገኖቻችን ወደ ሳውዲ አረቢያ እየገቡ ጀልባዋ ሰምጣ አንድ መቶ ሰማንያ አንድ ሰው ነው አሉ ወደ እንግዲህ ህይወታቸው እያለፈው። ወላሂ በጣም ያሳዝነ። አላውቅም እኔ ምን ማለት እንዳለብኝ ሱብሃንላህ። ሀገራችን በየጊዜው በስደቱ በበረሃው በየቦታው እዚህ መቶ ችግር ላይ የሚወጥቁት የኛው ሀበሻ ናቸው፣ እንደዛው በባህር የሰምጡት ለምንድን ነው ብቻ አላውቅም። ወላሂ ማንን መውቀስ እንዳለብን እራሱ አላውቅም። ብቻ አላህ ይዘንልን ነው የምለው። እንግዲህ ለቤተሰቦቻቸው አላህ ሰብር ይስጣቸው። አብዛኛዎች በጣም ትንንሽ ልጆች ህጻናቶች ነው እያሉት እያሉ የነበረው ማለት ነው። ለዚህ ሁሉም እንግዲህ መንስኤው ደላላ ነው የሚሆነው። ደላላ ትንንሽ ልጆችን ያው እንግዲህ እሱ ጥቅሙን ለማግኘት አጭበርብሮ ይልካቸዋል። መንገድ ካደረሳቸው በኋላ አይመለከተውም። እንኳን መንገድ እዚህ መተው እንኳን ችግር ውስጥ ነው ኑ ደረሱልኝ፣ እባካችሁ ከዚህ ቤት አውጡ እንኳን ሲሉ የሚሰማቸው የለም። ባህር ውስጥ ከከተቷቸው በኋላ እነሱ ዞር ብለው ሊያዩአቸው ነው ወይ? ብቻ በጣም ነው የሚያሳዝነው ወላሂ። መቼ ነው እስከ መቼ ነው ይሄ ነገር እስከ መቼ ነው? በቅርብ ጊዜ እንደዚሁ በጣም ብዙ ወጣቶች አልቀዋል። እንደገና አሁን ደግሞ ድጋሚ አንድ መቶ ሰማንያ አንድ ወጣቶች ናቸው እንግዲህ ሰምጠው የሞቱት እና ብቻ አላህ ይዘንላቸው። በጣም ነው ያዘንኩት ሐቂቃተን አላቅም በማን መፍረት እንዳለብን። ብቻ ያው መቼም ሰው ወዶ በህገ ወጥ በዚህ መንገድ የሚገባ አይመስለኝም። እንግዲህ አንድ ሰው በዚህ ባህር እንግዲህ ሲገባ መቼም ወይ እሞት ወይ እድን ብሎ ነው። ነገር ግን ፈልገው ነው ብዬ አላስብም። ምክንያቱም አገራችን ያለችበት ሁኔታ ወላችንም እናውቃለን ስራ የለ፣ የኑሮ ውድነቱ፣ ጦርነቱ ብቻ ይሄ ይሄ ወጣቱ ተምሮ እንኳን ማለት ነው ተምሮ ሁሉ ስራ አጥቶ ቁጭ ብሎን አብዛኛው ወጣት ማለት ነው። ስለዚህ ምንም አይነት ስራ የለም። ትንንሽ ስራ እንኳን ለስራ ብሎ ስራ የጀመረውን ወጣት ከመንገድ ከምናምን እያባረሩ ለቦታ እያሉ እያስነሱ ብቻ ሀገራችን መስራትን መለወጥም አልተቻለም፣ እና ወጣቱ ወዶ አይደለም እንደዚህ በስደት እንደዚህ ወዶ አይደለም ህይወቱን እዚህ ውስጥ የሚከተው እና በጣም ነው የሚያሳዝነው። ብቻ እንደምንም ብለው መንግስት ይህንን ህገ ወጥ ስደት ካላስቀራ ያው ወጣቶች ማለቃቸው ነው እና በጣም ነው የሚያሳዝነው፣ በጣም ልብ ይሰብራል። አላህ ይዘንላቸው። አላህ እንግዲህ ለቤተሰቦቻቸው ሰብሪ ስጣቸው ነው ምለው ሌላ ምንም ምለው ነገር የለኝም። በየጊዜው ተው ይባላል ይጮኋል፣ በስደት በህገ ወጣት ትምጡ ይባላል። አንዳንዶቹ ደግሞ እዚ በህገ ወጥ ባየመን በኩል መተው በሊቢያ ተሰቃይተው ተርበው እስር ቤት ገብተው በጣም ብዙ ስቃይ አይተው ሀገር ገብተው ተመልሰው እንደገና በባህር ይመጣሉ ማለት ነው። እነዛን ስናይ ደግሞ አላቅም ብቻ አላቅም ምን ማለት እንዳለብን ሀቂቃ በጣም ከባድ ነው። ይሄኔ ስታዩ ሀገሪቱ ጭራሽ አላስኖሩም ብላለች ማለት ነው። ምክንያቱም ያንን ሁሉ ስቃይ አይተው እንኳን ተመልሰው ሀገር ገብተው ተይዘው አገር ገብቶ ተመልሶ በባህር ይመጣሉ እና በጣም ነው የሚያሳዝነው። እንግዲህ አይተው የሄዱት እንኳን እንግዲህ አይተው ነው፣ ግን ምንም የማያውቁት ህጻናቶች ገና ፈላ እድሜ ላይ ያሉትን አስራ አምስት አመት ያልሞላቸውን ህጻናቶችን ነው ገና ትንንሾችን፣ ደላላዎች እያጭበረበሩ ገና ስራ ትሰራላችሁ የተለያየ ነገር እንግዲህ የደላላ ነገር ታውቃላችሁ እና ያው ምንም የሌለው ያልተፈጠረውን እኮ ነው ነግረው የሚያሳምኗችሁ እና እንደዛ አስበር ብለው ገንዘባቸውን ከተቀበሉ ወደዚህ ከላኳቸው በኋላ እነሱ አይመለከታቸውም። በጣም ነው የሚያሳዝነው። ለዚህ ሁሉ ተጠያቂ እንግዲህ በመጀመሪያ ደላላ ነው ብዬ ነው ማስበው፣ እውነት ለመናገር በመቀጠልም ያው እንግዲህ መንግስት ይህንን ህገ ወጥ ስደት ማስቀረት ነበረበት። አሁን ህገ ወጥ ስደት በአጠቃላይ በሌላ ሀገር እኮ ያለ አይመስለኝም አስለን ማለት ነው እኛ ሀገር ብቻ ነው ህገ ወጥ ስደት ያለው። እና ይህንን ነገር መንግስት ለአንዴና ለመጨረሻ ጊዜ ቢያስቀራ ይሄ ሁሉ ወጣት ባላለቀ እንደምንም ሆኖ በህጋዊ መንገድ ይመጣ ነበር ማለት ነው። እና አላቅም ብቻ ይህንን ነገር አላህ ስብሀኑ ተዓላ እንግዲህ ይበቃችሁ ይበለን፣ መጨረሻችንን ያሳምርልን። ወላሂ ወላ በጣም ነው የሚያሳዝነው። ወጣቱ በየጊዜው በተለያየ ነገር እየተቀጠፈ ብቻ አላቅም አላህ ይዘንልን። እንግዲህ አላ Subhanahu Ta'ala ለቤተሰቦቻቸው ሶብር ይስጣቸው። ብሬክ ሀበሻዊ አብዛኛዎች ለቤተሰቦቻቸው ሳይናገሩ ነው የወጡት ሲል ነበረ ማለት ነው። በጣም ነው የሚያሳዝነው። እንግዲህ አስባችሁታል። ቤተሰብ ልጁ የት እንዳለ ሳያውቅ ሬሳ ሲይ ሲባል ሞቷል። አስክሬናቸው አሁን እነዚህን ልጆች ሁሉ አስክሬን ማን ነው ወደ ኢትዮጵያ የሚልከው? ባሉበት ነው የሚቀበሩት ብዬ የማስበው እንግዲህ ልጃችሁ ሞተ ሲባል ምንድን ነው የሚሰማቸው? ወላጅ ወላጅ እንዴት ነው የሚሆኑት እና በጣም ልብ ይሰብራል። ሀቂቃ አላ አላህ እንግዲህ ይህንን ነገር በቃ ይበልን፣ ያረብ በቃ ይበልን። ወላሂ በጣም ከባድ ነው፣ አላቅም። እንግዲህ ሁላችሁም ዱዓ አድርጉ ይህ ህገ ወጥ ስደት እንዲቀር ማለት ነው። መንግስት በዚህ ነገር ላይ ቢሰራበት፣ ታላላቅ ሚዲያዎች ተሰሚነት ያላቸው ሰዎች በዚህ ነገር ቢሰሩበት ምናልባት መንግስት መፍትሄ ሊያበጅለት ይችላል ብዬ አስባለሁ። ያው ስደትን ማስቀረት እንዴት ይቻላል? ነገር ግን ቢያንስ እንኳን ይህ ህገወጥ ቢያንስ እንኳን እንደዚህ በብዛት እንትን የሚደረጉ ጉዞዎችን መንግስት እንደው ቢያስቀራ ብላ ብለው ታዋቂ ሰዎች፣ ተሰሚነት ያላቸው ሰዎች ቢሰሩበት የተሻለ ነው። ምናልባት ተደማጭነት ኖሮ ምናልባት ቢሰራበት ትንሹ እንኳን በትንሹ እንኳን ሙሉ በሙሉ እንኳን ባይቀረፍ በተወሰነ መልኩ ሊስተካከል ይችላል ብዬ አስባለሁ። ብቻ እንግዲህ በጣም ነው ያዘንኩት። ሀቂቃ አላህ ስብሀነሁ ታኣላ ለቤተሰቦቻቸው ሰብር ይስጣቸው። ሌላ ምን እላለሁ? ብቻ ከባድ ነው ሀቂቃ።